የደቡብ ምዕራብ ኢትዮጵያ ክልል የፖለቲካና የአስተዳደር መቀመጫ የሆነችው ቦንጋ ከተማን ከሌሎች ከተሞች ጋር ተወዳዳሪ ለማድረግ ሰፊ ስራዎች እየተከናወኑ ሲሆን ከተማዋን ልዩ ግርማ እንደሚያጎናጽፍ የሚጠበቀው የክልል ተቋማት አዳዲስ ህንፃ ግንባታ ስራ ይጠቀሳል። የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ የህንፃ ግንባታ የመሰረት ድንጋይ ባስቀመጡበት ወቅት እንደተናገሩት ባለፉት ሶስት ዓመታት የክልሉ መንግስት ለማልማት ካቀዳቸው ዘመናዊ ህንፃ ግንባታ ስራ በከተማው በይፋ በመጀመሩ መደሰታቸውን ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የርዕሰ መስተዳድር ጽህፈት ቤት እንዲሁም በቦንጋ ማዕከል የተደራጁ አስፈጻሚ አካላት ስራቸውን የሚያከናውኑበት ዘመናዊ ህንፃ ግንባታ ለማስጀመር የመሰረት ድንጋይ ዛሬ እዚህ ቦታ ተገኝተን በማስቀመጣችንና ና ስራውን በይፋ በማስጀመራችን የተሰማኝ ደስታ ላቅ ያለ ነውና እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት ትወዳለሁ። የመንግስትና የህዝብ አገልግሎት አሰጣጥ ለማሻሻል በተሰጠው ትኩረት ደረጃቸውን የጠበቁ ተቋማት እንደሚገነቡ የገለጹት ርዕሰ መስተዳድሩ ለቦንጋ ከተማ አዲስ ውበት ይጨምራል ብለዋል። እነዚህ ዘመናዊ ህንጻዎች እዚህ በሚገነቡበት ሰዓት በአንድ በኩል ለከተማው አዲስ አቅም፣ አዲስ ውበት የሚጨምር ይሆናል። ህንጻዎቹ በሚገነቡባቸው አካባቢዎችም ያሉት ቦታዎች በተመሳሳይ የህንፃ ደረጃ በተመሳሳይ የከተማ ውበት ደረጃ በማነጽ ምናልባት የከተማው ላይ ዘመናዊ ከተማ ማድረግ አለብን፣ ከተማችን አረንጓዴ ከተማ ማድረግ አለብን ብለን የጀመርናቸው የልማት ስራዎችን የሚደግፍ ይሆናል። በሁለት ዓመት ጊዜ ገደብ ውስጥ ለሚጠናቀቀው ህንፃ ግንባታ በአካባቢው በግንባታ ስራ የተሰማሩ ወጣቶች፣ ባለሀብቶችና ባለድርሻ አካላት ለግንባታው ከሚሰማራው ተቋራጭ ጋር በመቀናጀት መስራት ያስፈልጋል ሲሉም ዶክተር ኢንጂነር ነጋሽ ዋጌሾ ተናግረዋል። እዚህ አካባቢ ላሉ ወንድሞቻችን፣ እህቶቻችን ለበርካቶች የስራ እድል ይፈጥራል። ይሄ ይሄ የክልል ተቋማት ህንፃ ባለ ከመሬት በታች አንድ ቤዝመንት አለው ከመሬት በላይ ሰባት ፎቆች አሉት። የእርስ መስተዳድር ህንጻም እንደዚሁ ከመሬት በታች ሁለት ወለል አለው። ከመሬት በላይ ደግሞ ባለሶስት ወለል ህንጻ ነው። ሰፊ ግዙፍ ህንጻ ነው። ከበጀት አኳያም እነዚህ ሁለቱ ህንጻዎች አሁን ባለው የገበያ ግንባታ ዋጋ ግዢ መሰረት ሁለት ነጥብ ሶስት ቢሊዮን ብር የፈጁት ናቸው። እነዚህ ስራዎች በሚሰሩበት ሰዓት ለበርካቶች የስራ እድል የሚፈጥር ተቋም ይሆናል። በአካባቢውም ምናልባት የህንፃ ግንባታ የልምድ ልውጥ የቴክኖሎጂ እውቀት ሽግግር ጭምር የሚደረግበት ይሆናል የሚል እምነት አለኝ። ስለዚህ እነዚህ ዛሬ የመሰረት ድንጋይ ያስቀመጥ ናቸው ስራዎች ሁለት አመት የጊዜ ገደብ ነው የተሰጣቸው። በሁለት አመት ጊዜ ገደብ እንዲጠናቀቁ በክልሉ መንግስት በኩል ለዚህ የሚሆን ሀብት የማሰባሰብ ስራ ልዩ ትኩረት ተሰጥቶ የሚሰራ ይሆናል። የዞንና የከተማ አስተዳደር ለህንፃ ግንባታው መጀመር እያደረጉት ላለው ድጋፍ አመስግነው የጀመሩትን ድጋፍ ማስቀጠል እንደሚገባም ዶክተር ኢንጂነር ነጋሽ ዋጌሾ አሳስበዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የልማቱን መምጣት በጉጉት ሲጠባበቅ የነበረው የዞኑ ማህበረሰብ እያሳየ ላለው ድጋፍ አመስግነው በቀጣይም የጋራ ርብርብ ሊያደርግ ይገባልም ብለዋል። ሁለና ሁለሰብ በተለይ ዚህ አካባቢ ያሉ አካላትም የቢሮውና የግንባታውን የልማቱን መምጣት በጉጉት

በዘጋ በመቀበል ካለው ጎጆ ካለው ነዋሪነት አካባቢ ቦታውን ለልማቱ በመስጠቱ ልማቱ እየመጣ ያለው ለሁላችን እድገትና ለልጆቻችን ለወደቤቱ የእኛ ተስፋ ነውና ይህን ግንዛቤ ውስጥ በማስገባት ከመኖሪያ ቤቱ ከያዘበት ይዞታ ነጥሎ ወጥቶ ለልማት ለቀዋል። በዚህ ልማት በመጣው ልማት ላይ ያለኝን ሀሳብ ነው የሚያቀርበው። ስለዚህ እግዚአብሔር ይመስገን በጣም ደስ የሚል ነው። ለሁላችንም ሰላም ያርግልን፣ ለአካባቢያችን ሰላም ይሆንልን ብዬ ነው የምነግራቸው። ቀጣይ ባሉት ቀናት በሚዛን አማን፣ በቴፒ እና በተርጫ ማዕከል በተመሳሳይ የክልል አስፈጻሚ አካላት የሚገለገሉባቸው የክልል ተቋማት የህንጻ ግንባታ የመሠረት ድንጋይ የማኖር መርሃ ግብር እንደሚከናወንም ተመልክተዋል።